ሳውዲ እያለሽ ሳውዲ እያለሽ አራት ዓመት ስትሰሪ፣ በስልክ ታወሩ ነበረ? አዎ በስልክ ነበር። ምናወራችሁ በስልክ ኢትዮጵያ? በአካል የተጀመረው ፍቅር ሳውዲ ሄደሽ አራት ዓመት በስልክ በደንብ አደገ። ከዛ ስትመጪ ከሳውዲ ኒካ ሰራችሁ? ከዛ ኒካ ሰርተን ወደ ጅጅጋ የሚባል ሀገር እዛ ዘመዶቹ ስላሉ እዛ ስራ ይሻላል ከአዲስ አበባ ጂጂጋ ይሰራል ብሎ ሄድን ማ? ሄድኩ ማለት አብሬው ሄድኩ። ከዛ ምን ጀመራችሁ? ምን ስራ ጅጅጋ ውስጥ ማለት? እሱ የሆነ ውቻሌ የሚባል አገር አለ። ከዛ እቃ እያመጣ ለጅጅጋ የነሱ ነጋዴዎች ነበር የሚያስረክቡ። ኦኬ፣ እቃ እያመጣ ማስረክበው። እሺ፣ ከዛም በኋላ ያኔ ሲያመጣ መንገድ ላይ እንትን ነው ውቻሌ ላይ እድል ነው፣ ሊያልፍም ይችላል ላያልፍም ይችላል። እቃው ማለት ነው የሚጫነው። እቃ ከዛ አንዴ ጭኖ ተወሰደበት ማለት ነው እቃው ተወረሰ። ከዛም ብሩ በቃ ከሰርን፣ በቃ ተቸገርን ማለት ነው። ብሩ ማለት አንቺ ከሳውዲ ያመጣሽው ብር ማለት ነው? ከሳውዲ ያመጣሁት ነው። ከዛም በኋላ በጣም ችግር እንትን ሲለን መጨረሻ ላይ እሱ ይሄ ሳምቡሳ አለ፣ ሳምቡሳ እየሰራ ይሸጥ ነበር። ይሄ የሚጠበስ አለ፣ አንትን ላይ፣ ውጭ ላይ ሳምቡሳ ችፕስ፣ ምናምን ይሰራ ነበር። እሱ ሳምቡሳ ሲጠብስ አንቺ ምን ትሰሪያለሽ? እኔ ወልጄ ነበር፣ ልጅናት ነበር። ከዛም በኋላ በቃ በጣም ስንቸገር የቤት ክራዊ ምኑ ኑሮ በጣም ተወደደ። ከዛ እኔ መሬት ነበረኝ የገዛሁት ሀገሬ ላይ። አራት ዓመት ሰርተሽ የገዛሽው መሬት ነበረሽ። ከዛ ያ መሬት በቃ እንደዚህ ተቸግረን እስከ መቼ እንኖራለን ብዬ እጄ አገሬ ላይ ተመልሼ እጄ መሬቱ ልሸጠው ሲሄድ መሬቱ የሆነ መንገድ ቅያስ ገባበት ተባልኩኝ፣ ማለት ነው። ገባበት ማለት መንግስት ወሰደ። አዎ፣ ማለት የሚከታተለው ሰው አጥቶ ማለት ተሯሩጦ የሚከታተለው ሰው አጣና፣ ቅያስ ሲገባበት ተሯሩጦሽ ያኔ ወይ ቅያሪ ቦታ እንዲሰጥሽ ወይ ደግሞ ብር እንዲሰጥሽ ታደርጊያለሽ፣ እዛ እዛው ከሆንሽ። ባኔ ደግሞ ሩቅ ስለነበር የሚከታተለው ሰው አጣ። ከዛ እሱ እስከ ማስተካከል ምናምን ወሰደው ማለት ነው። በቃ አዎ። ግን የሆነ ትንሽ ገጠር ቦታ ያኔ ለምኛቸው በጣም ተቸግሬ ነው ምናምን፣ እንደ ሰው ሀገር ልጅ የሳለችው ነው ምናምን ብያቸው፣ ትንሽ ቦታ እስከ መከራከር ድረስ ብዙ ቆየሁ፣ ቤተሰቦች ጋር ማለት ነው። ልጅ ይዤ ነበረ ደግሞ የሄድኩት። እሺ፣ ከዛም በኋላ እዛ ባልሽን ጅግጅጋ ለብቻው ጥለሽ ማለት ነው? አዎ እዛው ትቼው እኔ እሱን ለማስተካከል ነው። ከዛ እሱን እስከማስተካከል እኔ አላውቅም። እርጉዝ ነበርኩኝ፣ ሁለተኛ ልጅ። አዎ እርጉዝ ነበርኩኝ። ከዛም በኋላ እሱን እስከማስተካከል ቤቱ፣ መንገዱ፣ ያኔ መሬት ውስጥ ከማስተካከል ምናምን ውጣው ውረድ ነበረው በጣም ማለት ነው። ከዛም እዛው በቃ ወለድኩኝ፣ ዘጠነኛ ወር ሆኖ ማለት ነው። ይህ ከአመት በላይ ቆየሽ ማለት እኮ ነው። ባልሽ እንጅድጋ ለብቻው ጥለሽ ማለት አላውቅም ነበር። የሁለት ወር እርጉዝ ነበር እሱ። ስለምን አይጠይቅሻል? አረ አይጠይቀኝም። ትነፋፈቃላችሁ? አናፍቆት ውስጥ እሺ። እና ሳልነግርሽ ከሳውዲ ደግሞ በጣም ብዙ እቃ ያኔ የቤት እቃ ምን ማንኪያ ሳይቀር ነበር ያስጫንኩት ማለት ነው። ከሳውዲ እህትም ስለነበረች ተባብራኝ ብዙ እቃ ነበረ ወደ ጅጅጋ ። ማንኪያ ሳይቀር አስጫንሽ? ካርጎ አይወደድብሽም? አረ ብዙ ነገር ነበር የጫንኩት ማለትም የቤት እቃ የሚያስፈልገኝ የሚያስፈልገኝ። አዎ ሰዎቹ ሰጥቶኝ ማለት ነው፣ የነበርኩባቸው ሰዎች። ስለዚህ ቤትሽ ሳውዲ ነበረም ይመስለው? ራ አይመስልም ማለት። ከሳውዲ ማንኪያ ሳይቀር አስጭኝ ያለው ካልሽ፣ ቤትሽ ሁሉም የአረብ ሀገር እቃ ነው የሞላው ለማለት ፈልጌ ነው። እቃ ነበረኝ ያኔ፣ መንጣፍ፣ መጋረጃ፣ ምናምን። ያኔ አንዳንድ ነገር ይጭ ነበር ማለትም ጥሩ ቋሚም ስራ የለውም፣ እና ይቅርብሽ አለች ማዘር። የኔ ደግሞ ይህን አክል ጊዜ ጠብቆኝ ቤተሰብ ሁሉም ይቅርብሽ ብሎ ነበረ፣ ነው ማለት ነው። አንቺ ግን ልብሽ ስለወደደው ከዛም በኋላ ያቺ ልጅ ወልጄ ምን ብዬ ከዛም በኋላ እሱ በቃ ስልኩ አጠፋብኝ ማለት ነው፣ ስልኩ ዘግቶ። ባልሽ ጠፋ? አዎ። የነበርኩበት የተከራየውበት ቤት ሴትዮዋ ራሱ ደውዬ ምናምን እሱ ስልኩ ጠፋ፣ ምን አይደውልም፣ ምን ሆኖ ነው ስላት፣ አንቺ በሄች በሁለተኛ ወራው ምናምን ነው ከዚህ ቤት የወጣው አለች። የክራይ ቤቱ ለቆ ወጣ። አንቺ በሄድሽ በሁለተኛ ወራለችሽ። አዎ፣ የቤት እቃዎችሽስ ምንም ነገር በቃ እና የሉም። ቀውት ይዟቸው ነው ወጣው ይዟቸው ወጣ ማለት ነው። ኦኬ። ከዛ በቃ እኔ ልጆቼ እናቴ ጋ ትቼ ያን ፓስፖርት ምናምን አሳድሽ ወደ ጆርዳን ሄድኩኝ ማለት ነው። ጅጅጋ ስንት ጊዜ ነው ኖራችሁት? እ ሶስት አመት የኮሮና ጊዜ ነበረ የመጀመሪያ ልጅ የወለድኳት ልጅ ጋ ሶስት አመት ኖራችሁ ሳውዲ አንቺ አራት አመት ኖርሽ ሰባት አመት እሺ ከዛ እናትሽ ቤትስ ምን ያህል ጊዜ ቆየሽ አመት ከአምስት ወር ሲሆናት ነው ትቸት የወጣሁት እኮ ዘጠኝ ወር ደግሞ እርግዝና አለ ሁለት አመት ሁለት አመት ከምናምን እንደው አይደለ ወንድና ሴት ነው የወለድሽው ሴቶች ናቸው ሁለቱ። ስለዚህ እናትሽ ቤት ደግሞ ሁለት ዓመት ኖረሽ፣ ወደ ጆርዳን መጣሽ ባልሽን ፍለጋ? ልሽም ጅጅ ጋር ልታፈላልጊው? አይ ከዛም በኋላ በመሀል ወንድሞቹ ጋር ቤተሰቦቹ ጋር ደውዬ በቃ ለምን እንደዚህ ያደርጋል ምናም ብዬ ተናገርኳቸው። በቃ ወደዚህ መጣለው፣ ወደ ቡታጀራ ማለት ነው። ወደ ቡታጀራ መጣለው ነ አንቺ ማለኝ፣ ወደ ወልቂጤ ነኝ፣ እሱ ወደ ቡታጀራ አይ እኔ ነኝ የደወልኩለት። ስልኩን ዘግቶ ጠፋ ብለሽ ነበር። ከቤተሰቦቹ ጠየቅኩ። ከቤተሰቦቹ እናቱ ናት የሰጡኝ። ማለት እናቱ አዲስ ቁጥሩን ተቀብለሽ ደወልሽለት? አዎ ደወልኩለት። እኔ ማለት በእጅ ጥቼ ነው። ምንም ላግዝሽ ስላልቻልኩ ነሽ። እቃዎቹ የት ናቸው ስለው የሆነ ባለ ድርጅት ልጅ አለ፣ እዛ አስገብቻቸዋለሁ እዛ አሉ አለ። እቃዎቹ ማለት ነው ከዛም በኋላ እመጣለሁ ብሎኝ ሁሉም ነገር ተዘጋጅቼ እኔም ወደ ቡታጀራ ጀራ ልሄድ ከኔ ጋር እሱም ከጅጅ ጋር እየመጣሁ ነው ብሎኝ፣ በቃ ተዘጋጅቼ የልጆቼንም ልብስ ምንም አጣጥቤ ያለኝም ነገር ይዤ ስጠብቀው እሱም ገና ድጋሚ ስልኩ አጠፋብኝ ከእንደገና ማለት ነው። እመጣለሁ ውስድሻለሁ ብሎሽ ለቤተሰብ ለሁሉም ነገር ሊወስድሽ ቡታጀራ አንቺ እኔ ወልቂጤ ነኝ እሱ የቡታጀራ ልጅ ኦኬ ስለዚህ ወልቂጤ መጥቼ ቡታጀራ ወስድሻለሁ ብሎች አንቺ ጓክተሽ ልብስሽን አጥበሽ ልጆችሽን አዘጋጅተሽ ቤተሰብ ጎረቤት ተሰናብተሽ ስጠብቂው ጀለሴ ስልኩን ዘግቶ ጠፋ ስልኩ ዘግቶ ጠፋ ድጋሚ እናቱ ጋር ሲደውል ወንድሙ ነበረ በቃ እናቱ ራሱ እንዳታናግረኝ ማለት ነው አደረገው ወንድም የሱ ወንድም ማለት ነው አታ አታናግረኝ የጎረቤትም ስልክ ነበረኝ እንዲያልደውል አደረኩ ማለት ነው። በጎረቤት ስልክም በምን አ ብሎክ አድርጎሽ ከዛ በቃ ከእንደገና በቃ እንደዛ አደረገኝ። መልሼ በቃ ተነስቼ ወደ ጆርዳን መጣሁ ማለት ነው። ፕሮሰስ ሲጨርስ አዲስ አበባ ላይ አገኘሁት። መንገድ ላይ ወላሂ። ምን አለ? መንገድ ላይ አዲስ አበባ ላይ ሲያገኘሽ። አገኘሁት። ከዛ እንደዚህ እያናገርኩት እያለ ወላሂ ከዚህም እንደዚህ ዞር ብዬ እንትን እስካሁን ወዴት እንደገባ አጣሁት። በቃ ወዴት ሩጦ እንደገባ አጣሁት። ናለ እንደኔ በላ ፖሊስ የሚሸሸው የቤት እቃውን ላለ መስጠት ሸጦት አለ የቤት እቃውን በቃ ሽጦት ነው አሉ ነበር ያለኝ። ከዛም በኋላ በቃ ልጆችን ትቼ ያው ተመልሼ፣ ከጆርዳን ደግሞ ምንም አልተመቻኝም ነበረ። ቤቱ ምንም ጥሩ አልነበረም። ሄድኩኝ ማለት ነው። ቤተሰብ ጋር አባቴን በመሃል ነው ወጀስ ጆርዳን ጆርዳን፣ አመት ከሶስት ወር ነው የቆየሁት። ጆርዳን አመት ከሶስት ወር ቆይታሽ፣ ከዛ ስላልተስማማሽ ቤቱ ወደ ቤተሰብ ተመለሽ? ወደ ቤተሰብ ተመለስኩኝ። በቃ ልጆቼን እዛው አይቼ ምን ተመልሼ ፓስፖርቴን ትንብዬ ወደ እዚህ መጣሁ። ማ ወደ ኳተራንቺ ሀገር ነው ያለ ያለሁት። የሀገሬ ልጅ ነሻ ኢትዮጵያ። ስንት ጊዜ ቆየሽ ከጆርዳን ከገባሽ በኋላ? አራት ወር። አሁን ልጆችሽ ስንት አመት ስንት አመት ሆኑልሽ? ትልቋ አምስት አመት ከአምስት ወሯ ነው ትልቋ። ማለት ሁለተኛ ትንሿ አሁን አራተኛ አመቷ ይዛለች። ኦኬ፣ በአንድ አመት ነው የሚበላለጡት። አድገው ልሻል ከዛም በኋላ አልተገናኛችሁም? መንገድ ላይ አይቶች ከተሰለበ በኋላ በምንም አልተገናኛንም። በቃ ወንድሙ ጋር ምናምን በምንም አልተገናኛ አረብ ሀገር መሄድሽን አልሰማም። ቢሰማ ይመጣ ነበር። እኔ አንድ ያጎቱ ልጅ ነበረ እሱ ጋር ደውዬ ማለት ልጆቹ ለምን አይጠይቅም? ምኔን እንኳን እንትን በይ፣ ለምን ልጆቹ አባት አለኝ ወደፊት ቢጠይቁኝ ምናምን ስለው እንትን ሄደ አለኝ፣ ውትድርና ሄደ ያለም ያለኝ አውቁ ይሁን አላውቅም። እናንም ወይም አሁን ትልቁ አልቼ ሌላ ግብት ሆናል አላውቅም። አላ አሁን በቤተሰብ ቁጥርሽን አፈላልጎ ቢደውልስ? ኧረ አይደውልም፣ ማንም አይሰጠውም። ምን አይቱ ይደውል? ቢያገኝና ቁጥርሽን ቢደውልስ? አረ በፍጹም አላናግረውም። ልጆቼ አባቴ ብለው ቢጠይቁኝ ይሳ ልጆቹ እንዴ ለወንድሙ። ስለዚህ አይ ማለት እንዴት ታውቂያለሽ? የኔ ቤተሰብ በቃ ማለትም ለልጆቼ እህቶቼ ወንድሞቼም ሳይ ያኔ ጥሩ አይደሉም ለልጆቼ ማለት ነው። ያ ችግር ላይ ሁኜ ነው እንጂ ቤተሰብ ላይ እኔ አሁን የሆነ ነገር ብሆን ልጆቼ የት ይወጥቃሉ የሚለው ነው ማስበው። ያኔ መሞት አለ ብዙ ነገር አለ። የኔ እናቴ ብቻ ናት ያለችው። ወንድሞቼ ደግሞ ሁሉም የራሳቸው ነው ለልጆች እንትን የሚል ሰው የለም። ያን ነው ማስቡ። ወደፊት የት ይሆናሉ ማለት ማዘር። ማነው ማን ነው እያያዘልሽ ያለው አሁን እናትሽ? አሁን አሁን እናቴ ጋር ግን እናቴ በጣም ትልቅ ሰው ናት። እና አሁን አሁን በጣም እንትን የሚለኝ የሚያሳስበኝ ልጄ፣ ትልቋ ልጄ፣ ትልቁ ወንድም ያለ ይመታታል። በጣም እንትን ያሰቃያታል። እኔም እያለው አይወዷትም አሁን ከነም በቃ የሆነች ልጅቷ ቪዲዮ ልካልኝ፣ በቃ ልጅ የምትመስል ነገር በቃ ቅስሜ ነው የተሰበረው። አላህ ደግሞ ሱብሃነላህ። አንቺ ጋር ስንት አመት ስሞክር እንቢያለኝ ዛሬ ሰራልኝ። ማታ ሳለቅስ ነው ያደርኩት። ወላ ላዝ በቃ ልጄ ያለችበት ሁኔታ አይቼ ፀጉሯ እንደተንጨባሮ በቃ ለልጆች ብዙ ነገር ነበረ ሆልኩት፣ ግን አሁን በጣም ችግር ላይ ናት። ግራ ገባኝ እና ለዛ ነው አባቷ የፈለኩት ማለት ነው። አባቷን ትፈልጊዋለሽ አሁን እንዲወስድ ልጆቹን እንዲወስድ ቢያስ ማለት እኔ እንኳን አሁን ለምሳሌ ሰው እኮ ይሞታል። ብዙ ነገር አለ እኮ እኔ ከሌለው ልጆቼ ማንም የላቸው እኮ ላይ እኔ እራሱ ችግር ላይ ብሆን የሚረዳኝ ሰው የለም። እኔ ማንም የለኝም እንደምን ማደሪያ ትምህርት ታ ታስገቢያቸው ይሄ መንገድ እኔ አላቅም። እንዴት ነው የሚገቡት? እንዴት ነው የሚደረጉ እኔ ሁሉ አላቅም። እኔ ከልጅነቴ ጀምሬ እኔ ሰው ቤት ነው ያደግኩት፣ አስ ከቤተሰቦች አላደግኩም ከድሮም ማለት ነው። ያኔ ህይወት ራሱ ጥሩ አይደለም። የኔ ጣኑ ለልጆች የተረፈው ማለት ነው። እንዴት እኔ በቃ ከልጅነቴ ነው ሰው ቤት ነው ያደኩት፣ አዲስ አበባ ማለት ነው። አባቴ በልጅነቴ ነው ሰው ቤት ውስጡ አዲስ አበባ ነው ያደኩት። ትንሽ እንዳደግኩ ህ ፕሮሰስ ጀምራለኝ፣ ውጭ ሄድኩኝ። ያው በቃ እኔ አሁን እኔ ችግር የለውም እኔ ያ ሁሉ ችግር አሳልፌዋለሁ። ግን እኔ ያለፍኩበት ችግር ልጅ እንድታይ ነው በቃ በጣም እንትን የሚለኝ ማለት ነው። እና ግራ ማደሪያ ትምህርት ቤት ትፈልጊያለሽ። ማደሪያ ትምህርት ቤት ለልጆች ጥሩ ነው። ከኩያቸው ጋር ይጫወታሉ፣ ይበላሉ፣ ይጠጣሉ። ሁሉ ነገር በፕሮግራም ነው ማጥኛ ሰዓት፣ መጫወቻ ሰዓት፣ መመገቢያ ሰዓት። በሳምንት አንዴ ነው። በአስራ አምስት ቀን አንዴ የሆነ ቦታ እንዲጎበኙ ይወስዷቸዋል፣ ይዝናናሉ እና ጥሩ ነው ማደሪያ ትምህርት ቤት። ቤት ውስጥ ልጅሽ እየተመታች ከሆነ ደስተኛ ካልሆነች ለአይምሮ አጥሩ አይደለም እና፣ ይሄ እንዴት ነው ማገኘው? ቶሎ ማትገቢ ከሆነ አንቺ ቶሎ ማትገቢ አንቺ ሀገር ቤት ቶሎ ማትገቢ ከሆነ ምትቆይ ከሆነ ማደሪያ ትምህርት ቤት ይግቡ እኔ ልጆች የሚመቻቸው ከሆነ እኔ አልገባም። እዚ ሆነ እነሱ ብቻ የሚመቻቸው ጥሩ ማለት ቢያንስ ጸጉራቸው ታጥቦ ልብሳቸው ታጥቦ እንደዚህ በቃ በንጹህ ቢኖሩ እኔ ችግር የለው ችግር የለው። እኔ አሁን ብሰራ ምንም እኮ ልጆቼ ማለት ደስተኛ አይደሉም ወይ ጥሩ ተሳቃለው። ልጅ ስቅቅ እያለች ነው የምትኖረው። ወላሂ የአምስት አመት ልጅ አትመስልም። በቃ መንምና ማለት ነው ያሳዝናል በጣም አንቺ ምን ያህል ትቆያለሽ? እኔ አሁን እዚህ ከመጣሁ ገና ስድስተኛው ወሬ ነው ማለት ነው። አንገባነማ ገና ስድስት ወርሽ ከሆነማ አንቺ ቆይ እነሱ ይግቡ፣ ማደሪያ ትምህርት ቤት። ትልቋ ብቻ ያቺ እንኳን ምንም አይሏት፣ ትንሽ ስለሆነች ለትልቋ ነው የሚበድላት ማለት ነው። ትልቋ ብትገባ ለምን ድማማቾች ይነጣጠላሉ? ወንድምሽ አግብቶ አይወጣም አረብናሽ ሰካራም ነው፣ በቃ ጥሩ አይደለም። ለቤተሰብ አዛ ያደረገ ለቤት ለሁሉም፣ በቃ አሁን ደግሞ ለልጆች የተረፈ ማለት ነው። ሰራተኛ አልቀጠርሽም? ሰራተኛ ቀጥሬ ነበር ልብስ የሚያጥብላቸው፣ ግን እኛ ሀገር ያን ብዙም ሰው ሁሉም ተማሪ ነው። የሆነ ሴትዮዋ እንመታ እንድታጥብ አድርጌ ነበር። በምን ምክንያት እንደሆነ አላም ልጆች የምትይዝ ልጅ እግር ሰራተኛ ለምን አትቀጥሪም? እናትሽ በእድሜ ትልቅ ናቸው። ስለዚህ ከልጅ ጋር መሯሯጥ ይደክማቸዋል። ለምን ሰራተኛ አትቀጥሪላቸው? አጣሁኝ ወላሂ። ፈልጉ አኩኝ አጣሁ። እናቴ እንዳጋጣሚ አንድ ልጅ አለ ሳጥራ የምትሄድ አገኘሁልሽ አለችኝ። እሺ አልኩት እሱም እሷም ቀረቻ ሁላት አትመጣም አለ እንጂ ሰራተኛ ፈልጉ ብዬ ነበሩ አጣሁኝ ገጠር ስለሆነ ብዙ ሰው እሻይ አይሉም። ገጠር ሰራተኛ ይገኝም እንዴ? ማለትም ያኔ ገጠር ለገጠር እሻይ አይሉም። ያኔ ከተማ ምናምን ከሆነ ነው እንጂ እዛው ለዛው ሁሉም የሰፈር ሰው እሻይ አይሉም። ለአዲስ አበባ ምናምን እንደዛ ከሆነ ነው እንጂ ምን መሰለሽ ልጆች አሳሰቡኝ፣ በጣም ሴት ልጆች ናቸው። የጎረቤት ልጅ ይደፍራል፣ ዘመድ ይደፍራል። በአሁኑ ሰዓት ገብቶሻል። እኔ ራሱ እንደዛ ብዬ ስነግራቸው ልጅ እኮ ይጠበቃል፣ ሴት ናት ምናምን። እነሱ አይገባቸውም። ገብሻል። የሆነች ጊዜ ወደ ወሊስ ወልቂጤ ነው የሆነ ልጅ ተደፍራለች ተብሎ ምናምን ተገደለች የተባለ ጊዜ ቀጥታ ደውዬ ባካቸው እንደዚህ ነገር አረ፣ እኛ ሀገር እንደዚህ ነገር አይኖርም። አረ ይኖራል፣ ጠብቋቸው ምናምን ብዬ ስላቸው ገና እኔ ላይ ነው የሚቀልዱን ማለት ነው። አይገባቸውም፣ እንደዚህ ስትያቸው። ስለዚህ ማደሪያው ትምህርት ቤት ይሻልሻል። እሺ፣ እኔ ትልቋ ብቻ ትግባ፣ እንደዛ የሚቻል ከሆነ ማለ ካለ፣ እሺ አገናኙ። እኔ አላቅም ምንም ነገር ግን አዲስ አበባ ነው ያለው። ወደ እናንተ ጋር ወልቂጤ ነው የምትፈልጊው? ወልቂጤ ነው ጎግላችሁ፣ ቁጥሩ ልስጥሽና ትደውዪና ትምህርት ቤቱ ቦታ እንዳላቸው ትጠይቂያቸዋለች። አዲስ አበባ ነው የሚያወጣው። እንትን ላይ ጎግል አዳሪ ትምህርት ቤት የሴቶች እቴጌ መነን የልጃገረድ ልጆች አዳሪ ሁለተኛ ትምህርት ቤት ል እነሱ በደቡብ ቅርንጫፍ አላችሁ ወይ? ክፍለ ሀገር ወልቂጤ ወልቂያቸው ስልካቸውን ያዥ። ሁለቱንም ብታስገቢ ግን ጥሩ ነው። እህት ማማቾች ባይነጣጠሉ ጥሩ ነው። ዜሮ ዘጠኝ በእንግሊዝኛ ነገር ንገር ተጻፈው እሷ ሰዊሴ ውዴ ኮዱን አስገቢሽማ፣ ሲደመር 251 ኮዱን አስገቢ፣ ሲደመር 251 ከዛ 09 የሚለውን ታስወግጇዋለሽ። ደግሞ መተሽ እንድትነግሪ እንፈልጋለው። ምንም አይነት የሀሳብ የምክር እርዳታ ከፈለግሽ አለውልሽ። እሺ፣ ሽ ጋር አስቀምጪ መስዬ ጋር ወይ ቤትዬ ጋር እንዳቸው ጋር አስቀምጪና ቁጥርሽን ይሰጡኛል። እዛ እኔ እርዳታዬን በፈለግሽ ሰዓት አናግርሻለሁ። የገንዘብ ሳይሆን የሀሳብ የምክር እርዳታ ከፈለግሽ እናእንሻ